ማድረጉ ያናድደኛል ወንድምሽ አንቺን ደፍሮ እንደዚህ አድርጎ አግብቶ ሲወልድ ሚስቱ ታውቃለች አንችን እንደደፈረ አዎ ሚስቱ ደግሞ ምን እንደምትለኝ ልንገርሽ እንደምትለኝ በፊት በፊት የባል ቤተሰብ ጋር ገብቶ መኖር አልፈልግም ትል ነበር ልክችን ታሪክ ጭምጭምታ ስትሰማ ገባች ግቢ መኖር ጀመረች ከዛ ትሰሚያለሽ አለችኛ ቤቢ የዳኒ ልጅ እንደሆነ አውቃለሁ ፍርድ ቤት ብትሄጂ በልጅነት የተፈጸመ ነገር ነው አለች። በልጅነት የተፈጸመ ነገር ነው ፍርድ ቤት ብትሄጂ መቶና መቶ ሃምሳ ብር ነው የሚወሰንልሽ፣ ስለዚህ ምንም አታመጪም። ሁለተኛ ነገር ደግሞ አለች ቤት ውስጥ ያለው አባቴ አሁን እኔ አባቴ ብዬ ነው እየኖርክ ያለሁት፣ እናቴ አባቴ ብዬ ነው ቤት ውስጥ ያለው አባትሽ አደለም፣ ጋሽዬ አባትሽ አደለም፣ ያንቺ አባት ሌላ ነው። ይሄንንም ታሪክ አቃለው አይነት ነገር ብላ ዝም እንድላረገችኝ እሺ በቃ ብዬ ዝም ብዬ መኖር ጀመርኩ ቁጭ አድርጌ አወራሁት ለልጁ የሚያስፈልገውን ነገር አድርግ ሁሌ እንጣላለን ሁሌ ድብድብ ነው ቆንጂት ቅድም የደፈረሽ ወንድምሽ የእናትሽም የአባትሽም ልጅ ነው ወይ ብዬ ጠይቄሽ እኮ አዎ ብለሽኝ ነበር ይኸውልሽ ሀቢባዬ ይህን ታሪክ እኔም አላውቅም እነሱም አያውቁም ይሄን ወንድሞች አሁን ይህን ታሪክ አያውቁም የቱን ታሪክ አሁን ለምሳሌ የወንድሜ ሚስት ከሌላ አባት ነው የተወለድሽው የሚለውን እነሱ አያውቁ እንኳን እነሱን የራሱ አላውቅም ነበር፣ ግን እውነታው ነው። አንቺ አባትሽ እሱ አይደለም፣ ቤት ውስጥ ያለው ሰው አይደለም። እነሱ ሰውየውም ከዚህ በፊት ቀርብ ያናገርኩት ስነግረው እናትሽ እንዲህ ብላኛለች ነው እንጂ በምርመራ የተረጋገጠ ነገር ምናምን የለም። ደግሞ እውነተኛ አባቴ ቢሆን ወደፈረሽ ወንድሜ ስሙ ዳነ የለው ዳንኤል ተክለ ሃይማኖት፣ ቆንጂት ተክለ ሃይማኖት፣ እስክንድር ተክለ ሃይማኖት፣ ፋሲካ ተክለ ሃይማኖት ተብለን ነው የምንጠራው እንጂ እኔ የተለየ አባት እንዳለኝ አላውቅም። እሷ ግን ጣልቃ ገብታ በመሃል አንቺ አታቂም፣ ኦኬ፣ አንቺ የሌላ ሰው ልጅ ነሽ። ስለዚህ እንደዚህ ቢሆን ሲስተማ ነው። ሁለቱም አየር መንገድ ቦሌ ጉምሩክ ነው የሚሰሩት። እኔ ከእናንተ ብራችሁን አይደለም የፈለግኩት፣ አትሊስት አይዞሽ በሉኝ ልጅነቴ ተበላሽቷል ህይወቴ ተበላሽቷል ሁሌ ደግሞ አዲስ ዓመት ሲመጣ እንጣላለን ከኔጋ በቃ ልጅን ትምህርት የታስገቡት የሚያስፈልገው ነገር አግዙኝ ስል ሁሉም ተነስቶ ይመቱኛል ሁሉም በቃ የመጀመሪያ ወንድማችን እህቴ ሞታለች ብዬሻለሁ የመጀመሪያው ሁለተኛ ወንድሜ ይህን ታሪክ ካወጣሽ መጀመሪያ እኔ ነኝ የምገልሽ ይሄ የልጅነት ታሪክሽ ነው ዝም በይ ብሎ አንገቴን አንቀውኝ እንዳላውራ ማውራት እንዳልችል አድርገውኝ ለቀውኛል ከዛ ወንድሜ እና ያኛ ወንድሜ ያሁን የለም ከቤት ወጥቷል አሁን ደግሞ የልጅ አባትና የእሱ ታላቅ ናቸው ቤት ውስጥ በቃ ተጽዕኖ እየፈጠሩ ያሉት እንደነገርኩሽ እንኖርበት የነበረው ክፍል ጠባብ ናት ውሃ ይተፋል እውነት ሀቢባ ክረምት በጋ ልልሽም ውሃ በቃ ዝም ብሎ ውሃ የሚተፋው እና ልብስ የለንም ቁምሳጥናችን ተበላሽቶ ልብሳችን ተበላሽቶ ሁሉ ነገራችን ተበለሻሽቷል ግራ ገባኝ አልጋ የለኝም ይብን አሁን የሚገርምሽ ችፑድ እና ፍራሹ ላይ ነው እንደዚህ። ምንተኛው ቪዲዮ እንዴት አርጌ እንደምልክልሽ ግራ ገብቶ ነው እንጂ ቪዲዮ ላለኝ የሚገርምሽ ፍራሹ እንዴት እንደሆነ አልጋ እንዴት እንደሆነ። እና ከዛ ያ ነገር ሲብስብኝ እናቴን ቁጭ አርጌ ነገርኳት። ልጅሽ ነኝ አልኳት። አዎ ብሞት አታዝኝም? አዝናለሁ። እዋክሽን መኝታይቱ ልቀቂልኝ። ልጁን ይሞትብኝ ነው የሆነ አለው። አሁን ሰሞኑን የሆነ ምልክት አለው። አ ይላል እንደዚህ ሁልና አ ይላል ምልክት ያሳየኛል ጠየኩኝ። ላሳክመው ስሞክር የሚጠራው ብር ከባድ ነው። አስራ አራት ሺህ ብር አይሞላም የማገኘው ደሞዝ። እውነቴን ነው የምነግርሽ፣ አስራ አራት ሺህ ብር በማይሞላ ደሞዝ እጄ ላይ የሚደርሰኝ አስራ አራት ሺህ ብር ነው። አስራ አራት ሺህ ብር ተቀብዬ የኢዲዲያ መድኃኒት አለብኝ ሶስት ሺህ ምናምን ላይ ልጄን ካገዝኩ ነገ እንደዚህ አይነት ኦቲዝም ልጆችን ካገዝኩኝ ብዬ ስፔሻል ኒድ እማራለኝ ትምህርት ኮተቤ ነው መማረው ትምህርት ቤት አሁን የምሄድ ቀን ልጅ ሙሉ ቀን ሳይበላኝ ብላ በዛ ላይ ዘ ቆንጂት ቆንጂት ቀስ እያሽን ይናት አሁን አንቺ እዚህ ጋር መተሽ በመናገርሽ ወይ ቲክቶክ ላይ ቪዲዮ በመስራትሽ ይሄ አይደለም። አካውንቷ ጋይስ ቪዲዮ ሰርታለች በተደጋጋሚ በራሷ አካውንት ግን በዚህ አላስገባም ስላላት ነው። ይህንን ላይቭ ሪከርድ ምናምን አይተው ሊጎዱሽ አይችሉም። ለሕግ አመልትተሻል። ሚዲያ ላይ ወተሽ ታውቂያለሽ ከዚህ በፊት በቲክቶክ ወጥቻለሁ። በቲክቶክ ሌላ ሚዲያዎች ጠርተው ሊያናግሩኝ ፈልገው ነበር፣ ሊያውሩኝ በጣም ፈልገው ነበር። ከዛ ሳስበው ቤት ውስጥ ሆኜ ይኸውልሽ፣ ይሄ ነገር ቢፈጠር ልጄንስ፣ ባጣ እኔስ ብሞት፣ እነሱ ጋር እየኖርኩኝ ይህንን ነገር አውጥቼ ብሞትስ ብዬ አስቤ ሚዲያዎች ሲጠሩኝ አልሄድኩም እስካሁን። ግን ቀስ እያልኩ ቲክቶክ ላይ ግን ያለውን ነገር እየገለጽኩኝ አትሊስት አሁን ሰፈሩ አውቋል። የሰፈሩ ሰው ያውቃል። ስለዚህ ትንሽ ሰዎች የሆነ ነገር ቢፈጠር ኖ እቺ ልጅ የሞተችው በዚህ ኬዝ ነው ብለው ቤተሰብን አይለቁም። ነገር ግን አቢባዬ ከሞትኩ በኋላ ምን ዋጋ አለው? ዋጋ እኮ የለውም ብዬ አስቤ ሚዲያዎች ሲጠሩኝ አልሄድኩም። እስካሁን ግን ቀስ እያልኩ ቲክቶክ ላይ ግን ያለውን ነገር እየገለጽኩኝ አትሊስት አሁን ሰፈሩ አውቋል። የሰፈሩ ሰው ያውቃል። ስለዚህ ትንሽ ሰዎች የሆነ ነገር ቢፈጠር ኖ እቺ ልጅ የሞተችው በዚህ ኬዝ ነው ብለው ቤተሰብን አይለቁም። ነገር ግን አቢባየ ከሞትኩ በኋላ ምን ዋጋ አለው? ዋጋ እኮ የለውም። እውነት እውነቴን ነው የምነግርሽ። የሰፈር ሰው ምን ይላል? የሰፈር ሰው የሰፈር ሰው ኦልሬዲ ልጁ ሆነ ያወቀው መቼ ነው? በስቴፕ ንገሪኝ ፕሊዝ። መቼ ነው የሰፈር ሰው ያወቀው? እውነታው የሰፈር ሰው መቼ መሰልሽ ያወቀው ከሁለት ሺ ከሁለት ሺ አስራ አንድ በኋላ በምን አጋጣሚ የሰፈር ሰው አወቀ? እይ በቃ ሁሌ ስደበደብ፣ ሁሌ ስመታ፣ ሁሌ የሆነ ነገሮኝ ሲያዩ ለምንድ ነው አንቺ የተለየሽ ሰው ነሽ ወይ ለምንድ ነው እንደዚህ የሚያደርጉ ሲሉኝ ነገርኳቸው። ለአንዳንድ ሰዎች፣ ለተወሰነ ሰዎች ተናገርኩና ቲክቶክ ላይ ሙሉን አምና ወጣሁኝ። አምና ሙሉን የልጅ አባት እንደዚህ አድርጎ፣ የልጅ አባት አግብቶ ወልዶ አጠገቤ። ምንም አላሉ፣ ምንም አላሉ። የሚገርምሽ ምንም ነገር አልተናገርኩም ጸጥን ያሉት? ይሄ ሁሉ አመት ያፈኑሽ፣ ጉዳቸውን ሰው እንዳይሰማ ከነበረ ስታወጩ እንዴት ምንም አላሉ? ምንም አላሉ ጸጥን ያሉት። ምክንያቱም ይኸውልሽ በፊት ሰው አያውቅም ብንመታትም ብንገላትም፣ አሁን ግን ሰው ስላወቀ ብለው ይፈራሉ። ሰውም ቀስ እያለ እየሄደ እንዴ ይቺ ልጅ ብዙ ሀላፊነት አለባት አባቴን ይሉታል፣ ተክሌ ይቺ ልጅ በደንብ ያዝ፣ በጣም ብዙ ከባድ ሀላፊነት ይዛን ያለችው ምናምን እያሉ ቀስ ብለው ይናገሩታል። ከዛ አዎ ብዙ ነገር ይዛለች ምናምን ሌልና ያልፋል። ያደባብሰው ነው የሚያልፉት። ሁሌ ግን እላለው እኔ ለአባቴ ቁጭ አድርጌ ነግረዋለሁ፣ የዚህ ልጅ ነገር አስተካክሉ። ሁላችሁም ኪሳችሁ መግባት አለባችሁ። ትምህርት ቤት ውሎ መምጣት አለበት። እንዴት አይፈልገሪ? መጀመሪያ አሁን በህግ ነው እነዚህ ሰዎች፣ ሙሉ ቤተሰቡ በህግ መጠየቅ አለበት። ስለ ገንዘብ አይደለም እኛ እዚህ ጋር ልናወራ የተገናኘ ነው፣ ድምፅ ልንሆንሽ ነው። ስለዚህ ያልሺው ነገር ሁሉ ተፈጥሮብሽ ከሆነ ህግ አለ ሀገራችን።